ሰላም ለእናንተ ይሁን ውድና የተከበራችሁ የቻናል ቤተሰቦች፣ ሰዎች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ በጣም ደስ የሚል ቀን ነው። አላዛር ለትንሱ ታገቢኛለሽ ወይ ብሎ ቀለበት የሚያደርግበት ቀን ነው። እንኳን ለዚህ አበቃችሁ፣ እንኳን ደስ አላችሁ ማለት እወዳለሁ። የሰው ደስታ የሚያስደስታችሁ ቤተሰቦቼ እንኳን ለዚህ ቀን አበቃችሁ፣ መጨረሻችሁን ያሳምርላችሁ በሏችሁ የእውነት ማለት ነው እና ሁል ጊዜ የእግዚአብሔር ስራ ያስደንቀኛል። እኛ ሰዎች ብዙ እናስባለን፣ ብዙ እንጨነቃለን፣ ብዙ ነገሮች እናስባለን እና እግዚአብሔር ግን ህይወታችንን መቼ እንደሚቀይረው እንዴት እንደሚቀይረው እና ከማን ጋ እንደምንኖር እግዚአብሔር ሁል ጊዜ አዘጋጅቶ አስቀምጦልናል ጊዜውን እኛ አናውቅም እንጂ ማለት ነው እና አላዛርና ትንሱ እንግዲህ የተገናኙበት ጊዜ በጣም አጭር ጊዜ ነው። በዚህ ጊዜያት ውስጥ ግን ሁለታቸው ተግባብተው ተዋደው ተስማምተው ተዋውቀው ታገቢኛለሽ ወይ የሚልበት ቀን መድረሱ እንግዲህ እግዚአብሔር የልባችሁን ሰው ሲሰጣችሁ፣ የምትወዱትን ሰው ሲሰጣችሁ፣ የኔ የምትሉት ሰው ሲሰጣችሁ ቀን አታበዙ ወራቶችም አታበዙ። እግዚአብሔር ሲሰጣችሁ ማለት ነው እና እግዚአብሔር ለሁላችንም የልብ ወዳጃችንን እግዚአብሔር መርጦ ይስጠን ማለት እወዳለሁኝ። ሁለት የዋሆች ናቸው። እውነት ለመናገር ትንሱዬም በጣም በብዙ መሰናክል በብዙ ፈተና ውስጥ ያለፈች ጀግና ሴት ናት። አላዛርም እንደዛው ያለፈበት ታሪክ አለው እና ከዛ ነገሮች ወጥቶ ራሱን ለውጦ ራሱን ቀይሮ በቃ የሰው ልጅ እግዚአብሔር ሁልጊዜ የሚያዘጋጅለት አለ። ለሰው መልካም ካሰባችሁ መልካም ከተመኛችሁ ቅን ከሆናችሁ እግዚአብሔር ለእናንተ ምንም ነገር ያደርጋል ምንም ማለት ነው እና በመልካም ነገሮች ሁሉ ለእናንተ ይደረግላችኋል እና በእነ አላዛር እና በእነ ትንሱ መካከል ያየሁት ነገር እኔ እግዚአብሔርን ስራ ነው ያየሁት ማለት ነው። ምክንያቱም ሰው ተገናኝቶ ብዙ ነገር አለ ከወንድም ከሴትም ብዙ ጊዜያቶችን ይፈጃል። እንጠናና እንተዋወቅ፣ እስቲቆይ እንረጋጋ ብዙ ነገር እንላለን። አደለ? ይሄ ልባችን ያላረፈበት ሆነ ልባችን ያልተረጋገበት ሰው ሲሆን እንደዚህ ነው። ቀኖች እናበዛለን፣ ብዙ ነገሮች እናል። ግን የሆነ የራሳችሁ የሆነ ሰው እግዚአብሔር ሲሰጣችሁ፣ በቃ ህይወታችሁን በሙሉ እግዚአብሔር በመልካም ነገር እየሰራው እያስተካከለው መንገዳችሁ ቀጥ እያለ ይሄዳል ማለት ነው እና አላዛርና ትንሱ እንግዲህ እንኳን ለዚህ አበቃችሁ ማለት እወዳለሁኝ። እግዚአብሔር መጨረሻችሁን እያሳምርላችሁ፣ እንግዲህ ደግሞ ሰርጋችሁን፣ ከዛም ደግሞ ወልዳችሁ ከብዳችሁ ለማየት ያብቃል። ለትልቁም ነገር እግዚአብሔር ያብቃችሁ ማለት እፈልጋለሁኝ። የሰው ልጅ መጨረሻው ሲያምር ነውና ደስ የሚሰኘው መጨረሻችሁን ያሳምርላችሁ። ውዴጃና ቤተሰቦችም እንግዲህ እግዚአብሔር ለሁላችሁም እግዚአብሔር የመረጠውን የልብ ወዳጅ ይስጠንላለሁኝ። ውድ ቤተሰቦቼ ለዚህ ቤት ደግሞ አዲሱ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ። በርቱ፣ ጠንክሩ። በጣም ብዙ ነገር ለሰው ልጅ መልካም ነገር መመኘት በጣም ብዙ ነገር ያስደስታል እና መልካም ነገር ተመኙላቸው። ላለው ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ የተንሱና የአላዛር ቤተሰቦችም እንደዚ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቀን መልካም ጊዜ ይሆንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ። እግዚአብሔር ሀገራችንን ሰላም ያድርግልን።